ወዳጃችን ሚካኔ ሚነን እንይተዋወቁት በመድረክ ስሙ ራሱን የጠፈር ባላባት እንደማለት በሆነ ቅጽል ስም ዘባረን ኦፍ ዘ የሚጠራው ሚካ በተለያዩ የሰውነት ክፍሎቹ ከባባድ ቁሳቁሶችን አንስቶ በማንጠልጠል የተለያዩ ትሪቶችን የሚያሳይ የሰርከስ ስፖርተኛ ነው። አፍንጫ ሲያሸት ጆሮ ደግሞ ሲሰማና እነጉትቻና ሎቲን የመሳሰሉ ክብደታቸው እዚህ ግባይ ማይባል ጌጦችን ሲያንጠለጥል ነው አይደል የምናውቀው? እንዲሁ በግርድፉ ካየነው ደግሞ የወንድ ድረት ላይ ያሉ የጡት ጫፎች እንዲሁ ሙላ ከመኖራቸው ውጪ ጥቅማ ጥቅማቸው ምን እንደሆነ በቅጡ የሚያስረዳም ስለመገኘቱ እንጃ። ይሁን እንጂ እነዚህ የአካል ክፍሎች ሚካ ሰውነት ላይ ሲገኙ ከማሽተት ከመስማትና ጉትቻ ከማንጠልጠል እንዲሁም ጥቅም አልባ ሆኖ ከመጎለት የዘለለ ትልቅ ስራ አላቸው፣ እንደየአቅማቸው የተሰናዳላቸውን ክብደት መሸከም

በሀገረ ፊንላንድ ተወልዶ ያደገው የ35 አመት ወጣቱ ሚካ ለሰርከስ ስራው ብሎ በበሳቸው አፍንጫ ጆሮዎቹና የጡት ጫፎቹ እንዲሁም ደግሞ በታችኛው አይኑ ቆብ መንጠቆ እያሾለከ ክብደት ያላቸው እንቁሳቁሶች ማንሳት አልፎ ተርፎም ክብደቶቹን አንጠልጥሎ እንደያዘ እንደ እንዝርት በመሾር በሚያቀርባቸው ትርኢቶች የበርካቶችን አድናቆት ማግኘት ችሏል። ገና የ18 አመት ታዳጊ ሳለ የሰርከስ ስፖርትን ያዘወትር የጀመረው ጀመረው ሚካ እያደር ነበር ቆዳው ከሌላው ሰው በተለየ ጥንካሬው ለጉድ እንደሆነ የተረዳው። እናም የደንዳና ቆዳ ባለቤት መሆኑን ከተረ ዳበት ጊዜ አንስቶ በዚሁ በጠንካራው ቆዳው የሚሰራቸውን ለየት ያሉ ትርኢቶችን ይለማመድ ገባና ዛሬ ላይ 32 ኪሎ ግራም የሚመዝን ክብደት በጡቱ ጫፍ አንስቶ ማንጠልጠል የቻለ የዓለማችን ብቸኛው ሰው ሆኖ በዓለም ክብረ ወሰን መዝገብ ላይ እንደ ፈረንጆቹ አቆጣጠር በ2015 ዓ.ም ምረት ስሙ ሊሰፍርለት ችሏል። አዎ ሚካ በተበሱት የጡቱ ጫፎች መንጠቆ አሾልኮ መንጠቆ ላይ የታሰረ 32 ኪሎ ግራም የሚመዘን ክብደት አንስቶ ማንጠልጠል ይችላል። እንዲህ ያለውን አይደለም ሊሞከር ቀርቶ ሲከወል ለመመልከት በራሱ በጭንቀት በጥፍር የሚያቆም ድርጊት በተለያዩ መድረኮች ላይ በማሳየት የሚተዳደረው ሚካ ባሳለፍነው አመት የአሜሪካውያን የተሰጦ ውድድር መድረክ አሜሪካስ ጋት ላይ ተገኝቶ አቅርቦ የነበረ ሲሆን በወቅቱ በጡጡ ጫፍ መኪና በመጎተት የውድድሩን ዳኞችና ተመልካቾች በጭንቀት በተቀመጡበት እንዲቁነጠነጡ አድርጓቸው ነበር። ከሰሞኑ ደግሞ ይህንኑ ትርኢቱን ይዞ ጆርጂያውያን ልዩ ችሎታ አላቸው የተሰኘው የተሰጠው የውድድር መድረክ ላይ የተገኘው የጠፈር ባላባቱ ሚካ በአፍንጫው፣ በጆሮው፣ በጡቱ ጫፍና እንዲሁም በአይኑ ቆብ መጠናቸው የተለያዩ ክብደቶችን አንስቶ እያንጠለጠለ ከዚህም አልፎ ክብደቶቹን እንዳንጠለጠለ ክብ እየሰራ ሲሽከረከር ትርኢቱን በቦታው ተገኝተው ሲመለከቱ የነበሩት እድምተኞች ከአሁን አሁን ጆሮው ተቀረደደ፣ አፍንጫው ተቆረጠ፣ የጡቱ ጫፍ ተበጥሶ በረረ በሚል ነገረ ስራው እየዘገነናቸው ሲሳቀቁ፣ ትርኢቱን ማየት አልሆን ያላቸውም አይናቸውን ሲጋርዱ ተስተውለዋል። ወዳጃችን እንግዲህ መቼም ፊንላንዳዊ የጠፈር ባላባት ሚካ እንዲህ ያሉትን አጓጉል ድርጊቶች መከወን መቻሉ ተፈጥሮ የቸረችውን ልዩ ጥንካሬ በልምምድ አዳብሮ ስለመሆኑ ምንም የሚያጠያይቅ አይደለምና፣ ደርሰው በጡቴ ጫፍ ክብደት ላንሳ አይኔ የስር መንጠቆ ሸጉሬ ብረት ልሸከም እንዳይሉ፣ ጉዳቱ እጅግ የከፋ ሊሆን ይችላል የሚል መልእክታችንን እነሆንላለን።